ዓለም ሁሉ የተበላሸ የሚመስለው ለምንድን ነው? እንግዲያውስ ዓለም ከመፈጠሩ በፊት ወደ ነበረው ጊዜ እንመለስ። ገና መጀመሪያ ላይ ፀሐይ፣ ጨረቃ ወይም ትንሹ ነፍሳት እንኳን ከመፈጠራቸው በፊት እግዚአብሔር ብቻ ነበር። ከዚያም እግዚአብሔር በቃሉ ሁሉ ፈጠረ። ብርሃን እንዲበራ ጨለማም እንዲወድቅ አደረገ። ሰማያት እንዲዘጉ ውቅያኖሶችም በትልቀት እንዲከባለሉ አደረገ። አረንጓዴ ሜዳዎችን በበረዶ የተሸፈኑ ተራራዎችን ሸለቆዎችንና ሜዳዎችን ፈጠረ። ፈገግ ብሎም ይህ መልካም ነው አለ። ሰማይን በፀሐይና በከዋክብት ባህርን በትናንሽ አሶችና በትላልቅ ዓሣ ነባሪዎች ሰማይንም በሚበሩ ንስሮችና በቀለማት ያሸበረቁ በቀቀኖች ሞላው። ከዚያም አንበሶች፣ ዝንጀሮች፣ በጎች፣ ግመሎች እና እናንተ ልትገምቱት የምትችሉት እያንዳንዱ ፍጡር መጣ። እርሱም መልካም እንደሆነ አየ። ነገር ግን እግዚአብሔር ምርጡን ለመጨረሻው ጊዜ አስቀመጠው። ከዚያም ሰዎችን ፈጠረ። እንደኛ ያሉ ሰዎች እርሱን እንዲመስሉ የተፈጠሩ አዳምንና ሔዋንን እንደኛ አድርጎ ፈጠራቸው። አሁን የፈጠረውን ሁሉ እንዲንከባከቡ ባረጋቸው። እንዲታርፉም እያንዳንዱ ዛፍና ተክል ሰጣቸው። ምድርም ሙሏት፣ ተንከባከቧት አላቸው። የፈጠረውን ሙሉ ሲመለከት ይህ እጅግ መልካም ነው፣ አለ። ዓለም ፍጹም ነበር፣ በውበት በፍቅርና በሰላም የተሞላ ከዚያም እግዚአብሔር አረፈ። ነገር ግን የሆነ ችግር ተፈጠረ። እግዚአብሔር አዳምና ሔዋንን ውብ በሆነ የአትክልት ስፍራ ውስጥ አስቀመጣቸው። የሚያስፈልጋቸውን ሁሉ ነበራቸው። እናም በዚያ ውብ የአትክልት ስፍራ እግዚአብሔር ለአዳምና ለሔዋን አንድ ሕግ ሰጣቸው። እንዳይበሉ የተከለከለ አንድ ዛፍ ነበር። እግዚአብሔር በመካከል ካለው ዛፍ አትብሉ፣ አለዚያ ትሞታላችሁ አለ። አንድ ቀን ተንኮለኛ እባብ ብቅ አለና ሔዋንን በሹክሹክታ እግዚአብሔር በርግጥ ትሞታላችሁ አለ። አይኖቻችሁ ይከፈታሉ፣ እንደ እግዚአብሔር ትሆናላችሁ አላት። ሔዋን ፍሬውን ተመለከተች። ፀሐይ ብርሃን ያብረቀርቃል። ምናልባት ከዛፎች ፍሬ መብላትን ችል ይሆናል ብላ አሰበች። እነዚህ አንሳፎች ተመለከተች። ለእግዚአብሔር መሆን ፈለገች፣ ነገር ግን እግዚአብሔርን አልሰማችም። በላች። ከዚያም ለአዳም ሰጠችው እሱም ወስዶ በላ። በድንገት አይኖቻቸው ተከፈቱ፣ ነገር ግን ያዩት ያልጠበቁት ነበር። ራቁታቸውን ነበሩ። ፈሩ፣ አፈሩ እና እርስ በርሳቸው ተደበቁ። ከእግዚአብሔር ተደበቁ። እግዚአብሔርን ጠራቸው፣ የት እግዚአብሔር የት እንደነበሩ ጠየቃቸው። ምን እንዳደረጉም ጠየቃቸው። ነገር ግን አዳምና ሔዋን ለማስረዳት ሞከሩ። እናም እርስ በርሳቸው እባቡን መወንጀል ጀመሩ። ምንም እንኳን እግዚአብሔር ሁሉን የሰጣቸው ቢሆንም እርሱ የተሻለውን እንደሚያውቅ አላመኑም ነበር። ስለዚህ እግዚአብሔር ያለውን አላደረጉም። ዓለም ተለወጠ። እግዚአብሔር ሕይወት አሁን ከባድ እንደሚሆን ነገራቸው። ሕመም፣ ትግል፣ ሀዘን ግንኙነቶችም ይጎዱ ነበር። ከባድ ስራውም አያቆም ነበር። እናም አንድ ቀን ሞት ይመጣል። እግዚአብሔርም ከአትክልት ስፍራው አስወጣቸው፣ እባቡንም ቀጠው። ዓለምም እንደነበረው አልነበረም። እባቡና ሰዎች ሁልጊዜ ጠላቶች እንደሚሆኑ ተናገረ። ነገር ግን ሲወጡ እንኳን እግዚአብሔር አንድ ተስፋ ሰጣቸው። አንድ ቀን ከቤተሰባቸው አንድ ሰው ይመጣል እባቡን የሚቀጠቅጥና ክፋትን ለዘላለም የሚያጠፋ በተበላሸ ዓለም ውስጥም ቢሆን ተስፋ ነበር። አዳምና እና ሔዋን መሬቱን አረሱ፣ ቤተሰባቸውን ማሳደጉ፣ ትውልድ ከትውልድ በኋላ የመጣው አዳኝ እንዲመጣ ጠበቁ፣ ተስፋም አደረጉ። ሁሉን ነገር እንደገና የሚያስተካክል የበራ ፀሐይ ስትወጣ ኤልሳዕ በአቧራማ መንገድ ላይ ኤልያስን ተከትሎ በእርጋታ ይጓዝ ነበር። ኤልሳዕ አይኖቹን በአስተማሪው ላይ በጥልቅ አክብሮት አተኩሮ ነበር ኤልያስ ቆመ ወደኋላ ዞረና ኤልሳህን በረጋ መንፈስ ፈገግ አለው ኤልሳ የፊታችን መንገድ የረዘመ ነው ነገር ግን ልብህ እንደ እግራችን ስር እንደ ድንጋይ እየጸና ነው መምህር ሆይ ከእርስዎ ጋር እያለው ምንም ችግር አልፈራም ቃሉ ለእግሬ መብራት ነው በእነሱ መካከል ባሉት ጸጥ ባሉ ጊዜያት የኤልያስ እጅ በኤልሳ ትከሻ ላይ በቀስታ አረፈ። እንደ አስተማሪ ብቻ ሳይሆን እንደ አባት ልጁን የሚባርክ ያህል ነበር። በተነገረው እያንዳንዱ ቃል ጥበብ እንደ ቅዱስ ነበልባል ከአንዱ ልብ ወደ ሌላው ይፈስ ነበር። የኤልሳ አይኖች አብረቀረቁ፣ ነፍሱም በመምህሩ ፍቅርና እምነት ተቀጣጠለች። አብሮ በዶሽ መካከል ተጓዙ፣ እጆቻቸው ፈወሱ፣ ልቦቻቸውም ሰጡ። ጎን ለጎን መምህሩና ተማሪው ተስፋ ለሚናፍቁ ዓለም የምሕረት እጆችና እግሮች ሆኑ። ኤልያስ ወደ ሰፊው አድማስ ትኩር ብሎ ተመለከተ። በሩቅ የአውሎ ነፋስ ደመና እየተፈጠረ ነበር። ፊቱ በትንሹ የጭንቀት ምልክት ታየበት። ጊዜው እየቀረበ ነው፣ ጌታ እየጠራኝ ነው አለ። መምህር ምን ማለት ነው? በባኮን ስቶኛ ሄዱ። ኤልያስና ኤልሳዕ ወደ ዮርዳኖስ ወንዝ ዳርቻ ደረሱ። ወንዙ በኃይል ይፈስ ነበር፣ ታላቅ መገደብ የሚፈጥር ነበር። ጌታ ተናግሯል። እዚህ ነው የሚወሰደው። ነገር ግን በመጀመሪያ ኃይሉን ተመልከት። ኤልያስ መጎናጸፊያውን አወለቀ፣ ተቀለለውና ወንዙን በእርሱ መታው። አስደናቂ ነገር ተከሰተ። የዮርዳኖስ ወንዝ ውሃ ተከፈለ። በተከፈለ ወንዝ መካከል ደረቅ መሬት ተፈጠረ። ኤልሳዕ በአግራሞት ተመለከተ። ዓይኖቹ በድንገት ተከፍተው ነበር። ከኔ ጋርና፣ ልጄ። ኤልያስና ኤልሳዕ በአስደናቂው መንገድ አብሮ ተሻገሩ። ወደ ሌላኛው ወገን ሲደርሱ ከሰማያት ታላቅ ድምጽ መጣ። ምድር ከእግራቸው በታች ተንቀጠቀጠች። ከዚያም ከደመናው ብርሃን ፈነጠቀ። የእሳት ሰረገላ እንዳውሎ ነፋስ እየወረደ ኤልያስን በሚያንጸባርቅ ብርሃን ከበበው። ሰማዩ በኃይል ተሽከረከረ። ኤልያስም ጸጥ ብሎ ይጠባበቅ ነበር። ኤልሳዕ ይህንን አስደናቂ ትዕይንት ሲመለከት ፈራና አዘነ። ያስተማርኩም ሁሉ አስታውስ፣ ኤልሳዕ ለጌታ ታማኙን! ኤልያስ በእሳት ሰረገላ ወደ ላይ ተወሰደ በአውሉ ነፋስም ውስጥ ጠፋ። ኤልሳዕ መምሩ ከዓይኑ ሲጠፋ ተመለከተ። ኤልሳዕ ኤልያስ በሄደበት የወንዝ ዳርቻ ጸጥ ብሎ ቆመ። ኤልያስ መጎናጸፊያ ከሰማይ ወረደና ኤልሳዕ እግር ስር አረፈ። ኤልሳዕም መምህር! አለ። ኤልሳ ተንባክኮ መጎናጸፊያውን አንስቶ በኃይል ደረቱ ላይ ያጣበቀው። ከእርሱ አንድ ምስጢራዊ የጥንካሬ ማዕበል ሲፈስ ተሰማው። የኤልያስን መጎናጸፊያ በእጁ ይዞ ኤልሳ ወደተሻገሩበት የወንዝ ዳርቻ ተመለሰ። በፊቱ አሁንም በኃይል ወደሚፈስብ ውሃ ቆመ። እንደገናም ጨቃኝና የማይበገር ነበር። ነገር ግን ኤልሳህ ቁሞ ነበር ልቦ ጸንቶ አይኖቹም ያበሩ ነበር። የኤልሳ አምላክ አሁን ወዴት ነው? ወሁ ይከፈል። ኤልሳህ ወንዙን በመጎናጸፊያው መተው፣ አሁንም የዮርዳኖስ ውሃ ተከፈለ፣ ድርቅ መሬትም ፈጠረ። ኤልሳህ በልበ ሙሉነት ባይል ተሻገረ። በሩቅም የንሚያት ቡድን ይንታምር ተመለከቱ። በአግራሞት ተነፈሱ። ኤልያስ ኃይል ወደ ኤልሳ እንደተላለፈ ተረዱ። ራሳቸውን በአክብሮት ነቀነቁ። በሹክሹክታም እርስ በእርስ ተነጋግሩ ኤልሳዕ ወደ ወንዝ ዳርቻቸው መጣ። መጎናጸፊያው በትከሻው ላይ ተንጠልጥሏል። አይኖቹ ጸንተው ነበር፣ ወደ ሩቅ አድማስ እያዩ አዲስ ፈተናዎችንና ተልእኮዎችን ለመቀበል ዝግጁ ነበሩ። እናም ኤልሳዕ እውነተኛ ኃይል በመጎናጸፊያው ውስጥ ሳይሆን በሚለብሰው ሰው እምነት ውስጥ እንደሆነ ተረዳ። ጥንካሬ የሚገኘው መንገድ በማይታይበት ጊዜም እንኳን በታማኝነት መጓዝ ነው። የኤልያስ አምላክ የሚያምኑትን የሚያበረታታ አምላክ ነው። በይሁዳ ጸጥ ባለ ምድር ዳዊት የሚባል ወጣት ልጅ ነበር። ወጣቱ ዳዊት ቀኑንና ሌሊቱን በሜዳ በበጎች መካከል ያሳልፍ ነበር። ነገር ግን ልቡ ለአረንጓዴ ኮረብቶች ብቻ አልነበረም። ዳዊት ስሜታዊ ነፍስና ጠንካራ እምነት ነበረው። ከስምንት ወንድሞች ታናሽ ነበር። በቤተልሔም ከተማ ይኖር ነበር። ዳዊት ማንኛውም ልጅ አልነበረም። የአባቱን በጎች የመንከባከብና ምንም ጉዳት እንዳይደርስባቸው የማረጋገጥ ልዩ ሥራ ነበረው። ቀላል ስራ አልነበረም። በተለይ አደጋ ሲደፍቅ ሌሊቱ ቀዝቃዛ ነበር። ኮረብታዎቹ ሰላም ሲሉ በሹክሹክታ ተናገሩ። አምላኪ ሆይ ለእኔ በጣም መልካም ነበር። በድንገት አንድ ሽሽት፣ አንድ ጭሆት፣ አንበሳ ከጥላ ስር ወጣ። ዳዊት ፍርሃት ሳይሰማው ወንጭፉን ያዘ ተመለሰ። አንበሳ ወንጭፉ ላይ ባለው ጸሎትና በበራ ላይ ባለው ድንጋይ ዳዊት መታ፣ አንበሳውም ሸሸ። ዳዊት በልቡ ምት እየጨመረ ተንበርኩ። ጌታ ሆይ ስለ ረዳኸኝ አመሰግንሃለሁ ሲል በሹክሹክታ ተናገረ። አንበሶችና ድቦች ብዙ ጊዜ በጎችን ለመጥለፍ ይሞክሩ ነበር፣ ነገር ግን ዳዊት ደፋር ነበር። በዱሎ እና በወንጭፉ ብቻ እየተዋጋ መንጋውን ይጠብቅ ነበር። ዳዊት በገና መጫወት ይወድ ነበር። በጣም የሚያምር ሁኔታ ይጫወት ስለነበር ወፎቹም እንኳ ቆመው ያዳምጡ ነበር። ሰማዩ በፀሐይ ከመሳሉ በፊት አንድ ጥበበኛ ሰው ሳሙኤል የደይትን ቤት ጎበኘ። ነብዩ ሳሙኤል እግዚአብሔርን ትእዛዝ ተከትሎ ቀጣዩን የእስራኤል ንጉሥ ከእሴይ ልጆች ለመምረጥ መጥቶ ነበር። ነገር ግን አንዱ ከሌለው በኋላ አንዳቸውም የተመረጡ አልነበሩም። ሳሙኤል እሴይን ሌሎች ልጆች አሉህ ሲል ጠየቀው። ዳዊት ከግጦሽ እንዲጠራ በመደሩ ተገረመ። ሰውነቷውንም የምድርና የበግ ሽታ አለው። ከወንድሞቹ ጋር ሲነጻጸር ትንሽና ትንሽ አቧራማ ይመስላል። ከዚያም ሳሙኤል ዳዊትን አየ። ተራ የሚመስል ልጅ ነበር። ነገር ግን ዓይኖቹ በእውነተኝነትና በተደበቀ ድፍረት ያበሩ ነበር። እግዚአብሔር ሳሙኤልን ይህን ቀበው አለው። እሱ የሚመለከተው ልብን እንጂ ውስጫዊ ገጽታን አይደለምና። ከዚያም ትንሽ አቧራማው ዳዊት ወደፊት ወጣ። ወጣት ስም ማን ነው? ዳዊት ኔ ጌታዬ። ሳሙኤል ፈገግ አለ። እግዚአብሔር አንተን ንጉስ አድርጎ መርጦሃል። በጉልበት ምክንያት ሳይሆን በልብ ምክንያት ነው። ዳዊት መለሰ። እኔ ግን እኔ እረኛ ልጅ ብቻ ነኝ። ሳሙኤልም አለው፣ እግዚአብሔር ድካማዎችን ይጠቀማል ኃይሉን ለማሳየት ሲል ተናገረው። ዘይት በዳዊት ግንባር ላይ ፈሰሰ ለፀሐይ ብርሃን ወደ ምድር እየቀለጠ ይህ በእንዲህ እንዳለ ብዙም ሳይርቅ ባለ ሸለቆ ውስጥ አንድ ትልቅ ችግር እየጨመረ ነበር። የእስራኤል ሰራዊት አስፈሪ ስጋ ገጥሟቸው ነበር። ጎልያድ የፍልስጤማዊው ግዙፍ ሰፉ። በትልቅ ሰውነትና ሸለቆን በሚያናውጭ ጭሆት ከማንኛውም ሰው ረጅም ከማንኛውም ድብም የጠነከረ ነበር። የእስራኤልን ሰራዊት ያፌዝ ነበር። ማንንም እንዲዋጋ ይገዳደር ነበር። ነገር ግን ሁሉም በጣም ፈርተው ነበር። የግዙፉ ጭሆት አንድ ሰው ላኩልኝ። ወታደሮቹ ፍርሃት ሸለቆን ሲያጨናነቅ ተቀነሱ። ከቀናት በኋላ ዳዊት እንጀራና አይብ ወደ ወንድሞቹ ወደ ጦር ሜዳ ይዞ መጣ። ይህንን ፈሪነት ተመለከተ። በእግዚአብሔር የተሰነዘሩትን ስድብም ቃላትም ሰማ። ወጣት ቢሆንም እንኳ የጦረኛ ትጥቅ ሳይኖረው ዳዊት በልበ ሙሉነት ወደፊት ወጣ፣ ጎልያድን ለመጋፈጥ በፍቃደኝነት። የዳዊት ልብ ነደደ። አምላካችንን ለመሳደብ የሚደፍር ይህ ግዙፍ ሰው ማን ነው? ንጉሥ ሳውልና ጀነራሎቹ ተገረሙና ተጨነቁ። አንበሶችና ድቦች ሲመጡ እግዚአብሔር አዳነኝ፣ አሁንም ያደናኛል። ንጉሡ ለዳዊት ትጥቅ ሰጠው፣ ነገር ግን በጣም ከባድ ነበር። ስለዚህ ዳዊት ወንጭፉን ብቻ ለመጠቀም ወሰነ። በአምስት ለስላሳ ድንጋዮችና ከማንኛውም ሰይፍ ይበልጥ በተሳለ እምነት ዳዊት ግዙፎች ለመራመዝ ወደ ወደ ደፉበት ሸለቆ ገባ። ግዙፉም እኔ ውሻ ነኝን ልጅ ለካችሁብኝ ሲል አፌዘበት። ዳዊት እግሩን አጸና። አንተ በሰይፍና በጦር ትመጣለህ፣ እኔ ግን በጌታ ስም መጣለሁ አለ። ጎልያድ ለማጥቃት ሲንቀሳቀስ ዳዊት አንድ ድንጋይ ወስዶ በወንጭፉ ውስጥ አስቀመጠው፣ በሙሉ ኃይልም አዞረው። ድንጋዩ በአየር ላይ በረረና ጎልያድን በቀንጥታ ግንባሩ ላይ መታው። ጎልያድ መሬት ላይ ወደቀ፣ ዳዊትም አሸነፈ! የዳዊት ድፍረት ምንም ያህል ትንሽ ቢሆንም እንኳ በእምነትና በድፍረት ትላልቅ ፈተናዎችን ማሸነፍ እንደሚችሉ አሳይቷል። እናም ያ ወጣት ዳዊት ከእስራኤል ታላላቅ ነገሥታት አንዱ ሆኗል። ይህን የእምነት ጉዞ ስለተቀላቀሉን እናመሰግናለን። እነዚህ የመጽሐፍ ቅዱስ ታሪኮች ልቦችን ሊነኩ እንደሚችሉ ካመኑ እባክዎትን ላይክ ያድርጉ፣ ደግሞ አስተያየትዎን ይስጡ እና ይህንን ቪዲዮ ከምትወዷቸው ሰዎች ጋር ያካፍሉ። እግዚአብሔር ቃሉን በታላላቅ ከልብ በመነጫን ሚሽኖች ለልጆችና ለቤተሰቦች ሕያው ወደሚያደርጉበት ወደ ሚያደርጉበት ባይብል አድቬንቸርስ ሰብስክራይብ ማድረግ አይርሱ። ሰውና ቤተሰቦ ሁሉ ጊዜ በእግዚአብሔር በረከትና ሰላም ውስጥ እንዲራመዱ ከልብ እንመኛለን። በቀጣይ ሳምንት እስከምንገናኝ ቸር ሰንብቱ።